ይህ ካሜራ ኤምአይ ቱኬ ይባላል። በተለይ ልጆች ላላችሁ ጨለማ ላይ ናይት ቪዥኑ በጣም ጥራት ያለው ነው፣ በዛ ይታወቃል፣ አሪፍ ነው። ይህ ደግሞ ኢዚቪዝ ቲዋይቱ ይባላል። ይህ ደግሞ ለመኖሪያ ቤት ኢንዶር ላይ የምናደርገው ነው። በተለይ ከልጆች ጋር መነጋገር ከፈለጋችሁ እናንተ ሩቅ ቦታ ሆናችሁ ይህ ካሜራ ስፒከሩ በጥራት በደንብ ስለሚሰማ፣ በዛ በኩል ይህ ካሜራ አሪፍ ነው ማለት ነው ይህ ደግሞ ለአነስተኛ ሱቆች ለፋርማሲ፣ ለቡቲኮች የምትናት ቺም ናይት ቪዥኗ ቤስት ናት። ካሜራው ሾሚ ኤምአይ ስሪ ሜጋፒክስል ናት። ይህ ካሜራ ደግሞ ባላምፖሩ ካሜራ ይባላል። ይህ ደግሞ ጠባብ ቤት ላይ የምናረጋት ነው። በጣም ከፍ ታላይ ቦታ ላይ ማድረግ አንችልም፣ ዝቅ ማለት አለበት ስንሰቅላት። እንግዲህ ይህ በአነስተኛ በጀት የምንገዛት የደህንነት ካሜራ ናት። ይህ ደግሞ በሶላር የምትሰራ የደህንነት ካሜራ ናት። ለአውትዶር የምትሆን ካሜራ ናት። እንግዲህ መብራት እየጠፋ ከተቸገራችሁ ይሄ ካሜራ ለእናንተ ለአውትዶር አሪፍ ነው ማለት ነው። ይሄ ካሜራ ደግሞ አውትዶር ላይ የምናረጋት በተለይ ግቢያችን ላይ መኪናዎች የምናቆም ከሆነ ይሄ ካሜራ አላርሞቹ ላይትና የድምፁ ወሳኝ ነው ማለት ነው። ሌባን በአላርም አስደንብሮ ማባረር ከፈለጋችሁ እቺ አይሞ ካሜራ ትሆናለች ማለት ነው። ይህኛው ደግሞ ግቢያችሁ ሰፊ ለሆነ ወደ ናይት ቪዥን ላይ እስከ 40 ሜትር ዲቴክት የሚያደረግ ሁለት ሌንስ ያለው የላይኛው ሌንስ እስከ 240 ዲግሪ ከቨር የሚያደረግ የታችኛው ደግሞ 360 ዲግሪ እየተሽከረከረ የሚቀርጽ ነው። ለሰፊ ግቢ አሪፍ ነው ማለት ነው። ይህ ደግሞ ለግቢ የሚሆን ውጭ ላይ የምናደርገው አውትዶር የደህንነት ካሜራ ነው። እስከ 30 ሜትር በጨለማ ዲቴክት የሚያደረግ ነው። በተለይ ናይቲ ቪዥኑ በጣም በጨለማ ጥርት አድርጎ የሚያሳይ ነው። ይህ ደግሞ ክፍለ ሀገር ላይ ኤሌክትሪክ ከሌለ በሲም ካርድ እና በሶላር የሚሰራ ደህንነት ካሜራ ነው። የትም ቦታ ሆናችሁ በስልካችሁ መቆጣጠሩት የምችሉት ካሜራ ነው።